አሰልጣኝ አዲሴ አመሰግናለሁ። የሐዋሳ የመጨረሻችሁ ቆይታ ነው። አንድ ለባዶ አሸንፋችኋል። ጠንካራ ጨዋታ ነበር፣ በርካታ ደጋፊዎች ነበሩት። እንዴት አገኘው? ጠንካራ ነው፣ ቶታሊ ጠንካራ ነው። ያው እንደ ደርቢ ነው የሚቆጠረው። በሁለታችን መካከል ያለው ነገር በጣም ከባድ ነው። የሁለታችንም ደጋፊ መሸናነፍ አይፈልግም። ስለዚህ ሜዳ ላይ የሚታየው ነገር ይሄንኑ ነው። ብዙ አጋጣሚዎች አግኝተዋል። በተለይ ወደ መጨረሻ ሳይሳካላቸው ቀርቷል። ሞር ወደ ማጥቃት ሄደዋል። በተሻለ ሁኔታ ምናልባት ተጋጣሚያችሁ በይበልጥ በሁለተኛው አጋማሽ የተሻለውን እንቅስቃሴ ለማድረግ ሞክሯል። አጋጣሚዎችንም ፈጥሮ ነበረ። ቀድማችሁ አምስተኛ ደቂቃ ላይ ያስቆጠራችኋት ግብ ተጽዕኖ ቡድናችሁ ላይ ያሳድረዋል? በትክክል እንደዚህ ነው። ከዋስተዋተው ቀድመ ጎል ስታገባ ኦቨር ንትን ሌላ ጋ ቢሆን እንደገና ለመጨመር ነው ምትሄደው አሁን እዚህ እግር ኳሳችን በጣም የተጨናነቀ ነው። ብዙ ክለቦች እንደዚህ አይነት ውስጥ ነው ያለነው። ጎል ቀድመን ካገባን ሞር ዲፌንሲንግ እንትን ውስጥ ነው የምንገባ። ኦቨር እንትን ነው የሚኖረን። ያ ነገር ነው እየታየው እና ያን ደግሞ ለእነሱ አመቺ ሆነላቸው። እነሱም ያላቸው ቻንስ ማጥቃት ነው ያንን አድርገውታል። ግን በካውንተር ኳሶች አግኝተናል፣ አልተጠቀምንባቸውም እንጂ በካውንተር ያገኘናቸው ኳሶች ብንጠቀም ይለወጣል ብዬ አስባለሁ። ምናልባት ከሃያ ቀናት በኋላ በኢትዮጵያ ዋንጫ ድጋሚ ከወላይታ ድቻ ጋር ትገናኛላችሁ። የዛሬው ጨዋታ ድል ማድረጋችሁ ለዛ ፋይዳው ምን ሊሆን ይችላል? እንደ ጠበቅኩት አይደለም። ኳስ ጨዋታው ከሌላ ቲም ጋር ሲጫወት እንዲያውም ክለቡን አቅልየው ነበር። አሁን በጣም ጠንካራ ክለብ ነው ያደረገውም ጨዋታ በጣም ጠንካራ ነው እና ያ የዋንጫ ጨዋታ በጣም ከባድ ይሆናል ብዬ ነው የምጠብቀው። በጣም ይከብዳል። እንዲህ ነው ብሎ መገመት አይቻለሁ። ምናልባት ቡድን ውስጥ ምንም ጉዳት እንደሌለ መረጃው ነበረኝ። በዛብህና ብህና የሌላኛው ተጫዋች ዛሬ ያልተጠቀምኳቸው ሁለት ተጫዋቾች ነበሩ፣ ከምን አንጻር ነው? አዎ በትክክል ጨዋታውን አይተህ እንደሆን በቀደም በዛብህና አበባየው የመጀመሪያ ተሰላፊ ናቸው እና በዛብህና አበባየውን ስቀይራቸው ስቀይራቸው አንድ ለአንድ ሆነን ነው። በነሱ ቦታ የተከዋቸው ልጆች ደግሞ ታዳጊዎች ናቸው። መላኩና አቤኔዘር ነበሩ። ስለዚህ አሁን ያወጣዋቸው ልጆች ደግሞ አሉ። አሁን ጭንቄ ውጭ ነው፣ ዮሴፍ ውጭ ነው። አንድ ልጅ ደግሞ ማነው ነው ውጭ የነበረ ልጅ አለ፣ ሬድዋል። እነዚህ ሶስት ተጫዋቾች ውጭ ናቸው። ስለዚህ ልጅ እንትን ማለት አለብኝ 23 ለመሙላት። እነዚህ መጀመሪያ ከረፍት በኋላ የቀየርኳቸውን ልጆች ማስወጣት አልፈለኩም። እንደገና ደግሜ እዚህ ጨዋታ ላይ ማየት ፈልግ ያለሁ እነዛን በዛ ጨዋታ ቤስት አድርጌ አይቻቸዋለሁ፣ ከዛ በፊትም ተጫውተዋል። ስለዚህ እነዚህ ደግሞ እንቅስቃሴያቸው በዛች 15 ደቂቃ የበቀደሙ ጨዋታ እንቅስቃሴያቸው ጥሩ ሆኖ አሸንፈን የወጣ ነው። ስለዚህ ደግሜ ማየት ፈለግኩኝ እነሱን። ያለኝ አማራጭ ሲኒየሮቹን አውጥቶ እነዚህን ማስቀመጥ ነው። አሁን አቤኔዘርን ደግሜ አይቻዋለሁ እና ለዛ ነው። ሌላ ምንም እንትን የለ። እኔም አመሰግናለሁ። አሰልጣኝ ያሬድ አመሰግናለሁ። የሐዋሳ የመጨረሻ ቆይታችሁን አንድ ለባዶ በሲዳማ ቡና ሽንፈት አስተናግዳችኋል። እንዴት ገመገም? ቆይ ዛሬው እንጫወት። ያው ጠንካራ ፉክክር ነው። ሲዳማ ቡና ትልቅ ቲም ነው። ጥሩ ጥሩ ተጫዋቾች ያሉበት ስብስብ ነው። እንግዲህ ዘጠና ደቂቃውን ማለት እችላለሁ ተጫውተናል። ጥሩ እንቅስቃሴ አድርገናል። እነሱ አንድ አጋጣሚ ያገኙ እሷን አስገብተውብን በዛው ተጠናቋል ጨዋታው። ዞሮ ዞሮ አንዳንድ ጊዜ እግር ኳስ እድልም ከኛ ጋር ስላልነበረች ውጤት ጥለን ለመውጣት ተገደናል፣ እንጂ ቶታሊ ሙሉ ለሙሉ ጌሙን ተቆጣጥረን ተጫውተን ነበር የጨረስ ነው። እና ጥሩ ማራኪ እግር ኳስ ነበር ብዬ አስባለሁ። ምናልባት በረጃጅም ኳስ የሚሆን በኳስ ንክኪዎች የመጨረሻ ሜዳ ክፍል ላይ ትደርሳላችሁ፣ የሚገኙ እድሎችን ግን አትጠቀሙም። ጥድፊያዎች፣ ችኮላዎች ቡድናችሁ ውስጥ ይታይ ነበር። እውነት ነው። እንግዲህ ኤክስፔሪየንስም አንዳንድ ጊዜ ወሳኝ ነው ተደጋጋሚ ጌሞች ላይ እነዚህ አይነት ነገሮች እየታዩ ነው። ያን ለመቅረፍ ነው እንግዲህ እየታገልን ነው ያለ ነው እና እስካሁን ድረስ ማስተካከል ያልቻልነው ነገር ቢኖር ሶስተኛ ሜዳ ላይ ተደጋጋሚ ደርሰን ጎሎችን ማግኘት ማስቆጠር የምንችልባቸውን አጋጣሚዎች በቀላሉ ነው እያባከን ያለ ነው እና እዛ ጋር እንግዲህ ትልቅ ስራ ይጠይቀናል። እዛ ላይ ነው መስራት የሚጠበቅብን እንጂ ሜዳው ላይ ለመጫወት እና ጎሉ ጋር ለመድረስ ችግር አልነበረብንም። ምናልባት ከሀያ ቀናት በኋላ የኢትዮጵያ ዋንጫ የመጨረሻ ጨዋታችሁን የምትጫወቱት ከሲዳማ ቡና ጋር ነው። የዛሬው ጨዋታ ለዛ ምን ዋጋ አለው ብለ ታስባል? ከዛ ጋር ይሄ ምንም አይገናኝም። ከዛ በፊት ሌሎች ጌሞች አለዋ። እነዛ ናቸው ምናልባት ለዛኛው ጌም በሞራልም በሁሉ ነገር ዝግጁ አድርገው የሚያደርሱ ከዛኛው ጨዋታ ከያቀኑ በፊት ሌሎች ሁለት ወይም ሶስት ጌሞች ያሉኝ ይመስለኛል። እነዛ ጌሞች ላይ አሸንፈው መሄድ የስነ ልቦና ዝግጁነቱን ከፍ ያደርጋል ብዬ አስባለሁ። እና ይሄኛው ይርቃል ምናልባት ተጋጣሚያቸው አሸንፏቸዋል በዛ የዋንጫ ጨዋታ ላይ ሌላ ነገር ይፈጥራል ማለት ይቻላል። አይፈጥርም። እንግዲህ በእለቱ ጥሩ የሆነ ቲም ያሸንፋል ብዬ ገምታለሁ። የእለቱ እንቅስቃሴ ነው ወሳኙ ብዬ ማምነው ኔ። ስለዚህ የዛን ቀን ጥሩ የሆነ ቲም አሸናፊ እንደሚሆን እርግጠኛ ነኝ። እኔም አመሰግናለሁ።